አፍያ ቶሎ ቶሎ በሉ ለምሳሌ የሄደ ስለሆነ ኦኬ፣ ይኸው ልጆችም ሁሉን ተራ በተራ እየገቡ እንትን እንዲሉ ትራስ በትልቅ አድርጊያ

በጣም ያምራል። ፎቶውን አሳያት። ውይ አቤት አቤት ሲያምር! በደንብ እኮ አላየሁትም፣ ግን አራቅሽ። ካሜራውን አቅርቢውና ኬኩን አሳያት። ዋው ያምራል። አሁን በደንብ ይታየማ። ያባት ትክክል። ፎቶውን ትንሽ ኬኩን ዘወራል